የሐዋርያው ዮሐንስ የመጀመሪያ መልእክት ምዕራፍ አንድ። ገና ዓለም ሳይፈጠር ሕያው ሆኖ ይኖር የነበረው ክርስቶስ የተናገረውን ሰምተናል፣ በዓይናችን አይተነዋል፣ ተመልክተነዋል፣ በእጃችንም ዳሰነዋል። ይህ የዘላለም ሕይወት የሆነውና በአብ ዘንድ የነበረው ክርስቶስ ወደዚህች ምድር በእርግጥ መጥቶ እኛም በዓይናችን ያየነው መሆኑን እናረጋግጠላችኋለን። ከእግዚአብሔር አብና ከልጁ ከኢየሱስ ክርስቶስ ጋር ህብረት እንዳለን ሁሉ እናንተም ከኛ ጋር ህብረት ይኖራችሁ ዘንድ ያየነውንና የሰማነውን እንነግራችኋለን። ይህንን የምንጽፍላችሁ ደስታችን ፍጹም ይሆን ዘንድ ነው። ለእናንተ እንድንነግራችሁ ከክርስቶስ የተቀበልነው መልእክት እግዚአብሔር ብርሃን ነው፣ በእርሱ ዘንድ ምንም ጨለማ የለም የሚል ነው። ስለዚህ የእግዚአብሔር ወዳጆች ነን እያልን በኃጢአትና በጨለማ ውስጥ የምንኖር ከሆንን ሐሰተኞች ነን፣ እውነትም በሕይወታችን በተግባር አልታየም። ነገር ግን እግዚአብሔር በብርሃን እንደሚኖር እኛም በመንፈሳዊ ብርሃን ውስጥ ብንኖር ከእርሱ ጋር ትክክለኛ ግንኙነት አለን ማለት ነው። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል እራሳችንን እናታልላለን፣ እውነተኞችም አይደለንም። ኃጢአታችንን ብንናዘዝ ግን እርሱ የታመነና ጻድቅ በመሆኑ ኃጢአታችንን ይቅር ይለናል፣ ከክፋትም ሁሉ ያነጻናል። ኃጢአት አልሰራንም ብንል የእግዚአብሔርን ቃል ማስተባበልና እግዚአብሔርንም ሐሰተኛ ማድረግ ይሆንብናል። የሐዋርያው ዮሐንስ የመጀመሪያ መልእክት ምዕራፍ ሁለት ልጆቼ ሆይ ይህንን ሁሉ የምጽፍላችሁ ኃጢአት እንዳትሰሩ በማለት ነው። ኃጢአት ብትሰሩ ግን በአብ ዘንድ የሚከራከርላችሁ ጠበቃ እንዳላችሁ ልታውቁ ይገባል። ጠበቃችሁም ጻድቅ የሆነው ኢየሱስ ክርስቶስ ነው። እርሱ ኃጢአታችንን ለማስወገድ መስዋዕት ሆኖልናል። መስዋዕት የሆነውም ለእኛ ኃጢአት ብቻ ሳይሆን ለመላው ዓለም ኃጢአት ሁሉ ነው። የእግዚአብሔር ወገኖች መሆናችንን ማረጋገጥ የምንችለውም ትእዛዛቱን በመፈጸም ነው። እኔ አውቀዋለሁ እያለ ትእዛዛቱን የማይፈጽም ቢኖር ግን እርሱ ሐሰተኛ ነው እውነትንም መቀበል አይፈቅድም። የእግዚአብሔርን ትእዛዝ የሚፈጽም በእርግጥ እግዚአብሔርን ይወዳል። የእርሱ ነኝ የሚል ሰው ክርስቶስ እንደኖረ በመኖር የእርሱን አርያ መከተል አለበት። የእርሱ መሆናችንንም የምናረጋግጠው በአኗኗራችን ነው። ወንድሞች ሆይ የምጽፍላችሁ ከዚህ በፊት ስለማታውቁት አዲስ ትእዛዝ አይደለም። እኔ የምጽፍላችሁ ከመጀመሪያው አንስቶ ስለሰማችሁትና ስለምታውቁት ነባር ትእዛዝ ነው። ይህም ትእዛዝ ምንጊዜም አዲስ ነው። ትእዛዙ በመጀመሪያ በክርስቶስ ሕይወት ውስጥ የተፈጸመ ሲሆን፣ አሁን ደግሞ ፍሬው በሕይወታችሁ ውስጥ እየታየ ነው። ይህም የሆነበት ምክንያት ጨለማው ተወግዶ እውነተኛው መንፈሳዊ ብርሃን በሕይወታችሁ ውስጥ መብራት በመጀመሩ ነው። በክርስቶስ ብርሃን እመላለሳለሁ እያለ ወንድሙን የሚጠላ ገና ከጨለማ አልወጣም። ነገር ግን ወንድሙን የሚወድ በብርሃን ይመላለሳል፤ በመንገዱም ላይ አደናቅፎ የሚጠላው መሰናክል አይኖርም። ወንድሙን የሚጠላ ግን በጨለማ ውስጥ ይደናበራል፤ ጨለማውም አጥርቶ እንዳያይ አይኑን ስለሚጋረደው የሚሄድበትን አያውቅም። በዕድሜ አነስተኛ የሆናችሁ ልጆቼ ሆይ ኃጢአታችሁ በመድኃኒታችን በኢየሱስ ክርስቶስ ስም ይቅር ስለተባለላችሁ ይህንን እጽፍላችኋለሁ። እናንተም አባቶቼ ሆይ ከመጀመሪያው አንስቶ ሕያው ሆኖ የሚኖረውን ክርስቶስን ስላወቃችሁት ይህንን እጽፍላችኋለሁ። እናንተም ጎልማሶች ሆይ ሰይጣንን ድል ስላደረጋችሁት ይህንን እጽፍላችኋለሁ። እናንተ ወጣት ወንዶችና ልጃገረዶች ሆይ አባታችንን እግዚአብሔርን ስላወቃችሁት ይህንን እጽፍላችኋለሁ። አባቶች ሆይ ዘላለማዊ የሆነውን አምላክ ስላወቃችሁት ይህንን ጽፌላችኋለሁ። ወጣቶች ወንዶችና ልጃገረዶች ሆይ የእግዚአብሔር ቃል በልባችሁ በመኖሩ ብርቱ ስለሆናችሁና ሰይጣንን ስላሸነፋችሁት ይህንን ጽፌላችኋለሁ። ዓለምንና በውስጧ ያሉትን ነገሮች አትውደዱ። ዓለምንና በውስጧ ያሉትን ነገሮች የሚወዱ የእግዚአብሔር ፍቅር የለባቸውም። የዓለም ነገሮች ይምላቸውም፣ ክፉ ምኞት፣ የስጋ ፍትወት፣ ያዩትን ሁሉ ምነው የኔ በሆነ ማለት ከሀብትና ከተደላደለ ኑሮ የሚመጣ አጉል ትምክህት ናቸው። የእነዚህ ሁሉ ምንጫቸው እግዚአብሔር አብ ሳይሆን ክፉ ዓለም ነው። ዓለምና በውስጡ ለሚገኙ ነገሮች ያለ ጉጉት ሁሉ ይጠፋሉ። የእግዚአብሔርን ፈቃድ የሚያደርግ ሰው ግን በዘላለም ይኖራል። የተወደዳችሁ ልጆቼ ሆይ ይህች ዓለም የምታልፍበት ጊዜ ሩቅ እንዳይመስላችሁ። በመጨረሻው ጊዜ ሐሰተኛ ክርስቶስ እንደሚመጣ ሰምታችኋል። አሁንም እንኳ ሐሰተኞች ክርስቶሶች ተነስተዋል። ስለዚህ ይህንን ሁሉ ስናይ ይህች ዓለም የምታልፍበት ሰዓት እየተቃረበ መምጣቱን እንረዳለን። እነዚህም ሐሰተኞች ክርስቶሶች ቀድሞ በመንፈሳዊ ኅብረታችን መካከል የነበሩ ናቸው። ሆኖም በዚያን ጊዜም ቢሆን አፋቸው እንጂ ልባቸው ከእኛ ጋር አልነበረም። ቢሆንማ ኖሮ ከእኛ ጋር ጸንተው በቆዩ ነበር። ከእኛ ተለይተው መውጣታቸው ቀድሞውንም ቢሆን ከእኛ ጋር እንዳልነበሩ ያሳያል። እናንተ ግን መንፈስ ቅዱስ አድሮባችሁ ስለሚኖር እውነትን በማወቃችሁ ከእነርሱ ጋር አንድ አይደላችሁም። ይህን የምጽፍላችሁ እውነትን ስለማታውቁ አይደለም እውነትንና ሐሰትን መለየት ስለምትችሉ እንድትጠነቀቁ ብቻ ላሳስባችሁ ነው። ለመሆኑ ኢየሱስ መሲህ መሆኑን ከሚክድ ሰው በቀር ሐሰተኛ ማን ነው? እንዲህ ያለው ሰው በአብና በወልድ ስለማያምን የክርስቶስ ተቃዋሚ ነው። የእግዚአብሔር ልጅ የሆነውን ኢየሱስ ክርስቶስን የማያምን አብንም አያምንም። በወልድ የሚያምን ግን አብንም ያምናል። ስለዚህ ከመጀመሪያው አንስቶ በተማራችሁት ቃል ልባችሁ ጸንቶ ይኑር። ይህንን ብታደርጉ ከእግዚአብሔር አብና ከልጁም ከኢየሱስ ክርስቶስ ጋር አንድነት ይኖራችኋል። ክርስቶስ ራሱ የዘላለምን ሕይወት ተስፋ ሰጥቷችኋል። ከስህተት አዘቅት ሊጨምሯችሁ ወዲያና ወዲህ ስለሚሯሯጡት ሰዎች እንድታውቁ ይህንን እጽፍላችኋለሁ። እናንተ መንፈስ ቅዱስን ስለተቀበላችሁና የእርሱም ቅባት በእናንተ ስለሚኖር ሌላ አስተማሪ አያስፈልጋችሁም። መንፈስ ቅዱስ እውነትን እንጂ ሐሰትን ስለማይናገር እርሱ ራሱ ሁሉንም ያስተምራችኋል። ስለዚህ መንፈስ ቅዱስ በገለጸላችሁ መሰረት ምንጊዜም በክርስቶስ ኑሩ። አሁንም ልጆቼ ሆይ ጌታ በሚመጣበት ጊዜ እንዳናፍር፣ ነገር ግን ተማምነን ፊቱ መቅረብ እንድንችል ከአሁኑ ጀምሮ ከእርሱ ጋር ደስ የሚያሰኝ አንድነት ይኑራችሁ። ጌታ ጻድቅ መሆኑንና የሚያደርገውም ሁሉ መልካም መሆኑን ካወቃችሁ መልካም የሚያደርጉ ሁሉ የእርሱ ልጆች እንደሆኑ ትረዳላችሁ። የሐዋርያው ዮሐንስ የመጀመሪያው መልእክት ምዕራፍ 3 የሰማዩ አባታችን የቱን ያህል እንደወደደን ተመልከቱ። ስለወደደንም የእግዚአብሔር ልጆች ተብለን ለመጠራት አብቅቶናል። በእርግጥም ደግሞ የእግዚአብሔር ልጆች ነን። ዓለም ግን እኛን እንደ እግዚአብሔር ልጆች አያውቀንም። ምክንያቱም ዓለም እግዚአብሔርን ራሱን ስላላወቀው ነው። ወዳጆች ሆይ አሁን የእግዚአብሔር ልጆች መሆናችን የሚያጠያይቅ ነገር አይደለም። እርግጥም የእግዚአብሔር ልጆች ነን። ወደፊት ግን ከትንሣኤ በኋላ ምን እንደምንሆን አስቀድሞ መገመቱ ያዳግት ይሆናል። ግን አንድ ነገር እናውቃለን፤ ይህም ክርስቶስ በሚገለጥበት ጊዜ ማንነቱን ፊት ለፊት ስለምናይ እርሱን መስለን እንደምንገኝ እናውቃለን። ይህ ተስፋ በልቡ ያለ አማይ ክርስቶስ ንጹሕ እንደሆነ ሁሉ እርሱም ራሱን በንጽሕና ይጠብቃል። ኃጢአት የሚሠራ ሁሉ የእግዚአብሔርን ትእዛዝ ያፈርሳል። ምክንያቱም ኃጢአት ማለት እግዚአብሔርን አለመታዘዝ ነውና። ክርስቶስ ግን በሥጋ የተገለጠው ኃጢአታችንን ለማስወገድ እንደሆነ ታውቃላችሁ። እርሱ ራሱማ ምን ኃጢአት አለበት? ስለዚህ በክርስቶስ ጸንቶ የሚኖር ኃጢአትን አይለማመድም። ኃጢአትን የሚለማመድ ግን እርሱን ፈጽሞ አላየውም አላወቀውምም። ውድ ልጆች ሆይ በዚህስ ማንም እንዳያሳስታችሁ ተጠንቀቁ። ክርስቶስ ጻድቅ እንደሆነ የጽድቅን ስራ የሚሰራ ሁሉ ጻድቅ ነው። ነገር ግን ኃጢያት መስራትን እንደ ልማድ አድርጎ የሚኖር እርሱ የዳይብሎስ ወገን ነው፣ ምክንያቱም ዳይብሎስ ከመጀመሪያው አንስቶ በኃጢያት ስራ ጸንቶ ይኖራልና። የእግዚአብሔር ልጅ የተገለጠውም ይህንኑ የዳይብሎስን ስራ ለመሻር ነው። የእግዚአብሔር የቅድስና ባህሪ በርሱ ውስጥ ይኖራልና። ከእግዚአብሔር የተወለደ ሁሉ ኃጢአትን በመለማመድ አይኖርም፤ ከእግዚአብሔር ተወልዶ አዲስ ሕይወት አግኝቷልና ኃጢአት መሥራት አይችልም። ከዚህ የተነሳም እነማን የእግዚአብሔር ልጆች፣ እነማን ደግሞ የዲያብሎስ ልጆች መሆናቸውን ለይቶ ማወቅ ይቻላል። ትክክል የሆነውን ነገር ሁሉ የማያደርግና ወንድሙን የሚጠላ የእግዚአብሔር ልጅ አይደለም። ከጥንት ከመሰረቱ የሰማችሁት መልእክት እርስ በእርሳችን እንድንፋቀር የሚያዝዝ ነው። የክፉ የሰይጣን ወገን እንደሆነው እና ወንድሙን እንደገደለው እንደ ቃይል መሆን የለብንም። ለመሆኑ ቃይል ወንድሙን ለምን ገደለው? የእርሱ ስራ ክፉ፣ የወንድሙ የአቤል ስራ ግን ትክክል መሆኑን ያውቅ ስለነበረ አይደለምን? ወዳጆቼ ሆይ፣ ስለዚህ ዓለም ቢጠላችሁ አትደነቁ። ወንድሞቻችንን የምንወድ ከሆነ የዘላለም ህይወት አለን፣ ከሞት ወደ ህይወትም ተሻግረናል። ወንድሙን የሚጠላ በእርግጥም ነፍሰ ገዳይ ነው። ነፍሰ ገዳይ ደግሞ የዘላለም ህይወት እንደሌለው ታውቃላችሁ። የእውነተኛ ፍቅርን ምንነት ለመረዳትም ክርስቶስ ለእኛ ሲል መሞቱን ማስታወስ ይጠቅማል። እኛም ለወንድሞቻችን ስንል ህይወታችንን አሳልፈን መስጠት ይገባናል። አንድ ክርስቲያን በቂ ሀብት ኖሮት ወንድሙ በችግር ላይ መሆኑን እያየ ሳይረዳው ቢቀር ያ ሰው የእግዚአብሔር ፍቅር አለው ማለት እንዴት ይቻላል? ልጆቼ ሆይ ሰዎችን እናፈቅራችኋለን እያልን በአፍ ብቻ መደለሉን ወዲያ ትተን ፍቅራችን እውነተኛና በበጎ ስራ የሚገለጥ ይሁን። ይህን በማድረጋችንም ከእውነት ወገን መሆናችንን እናረጋግጣለን። ህሊናችንም በሚወቅሰን ጊዜ ልባችንን በጌታ ፊት የምናሳርፈው በዚሁ ነው። ምክንያቱም ጌታ ከሕሊናችን ስለሚበልጥ ከእርሱ ምንም የተሰወረ ነገር የለምና። ውድ ወዳጆቼ ሆይ፣ ነገር ግን ከሕሊና ወቀሳ ነጻ ከሆንን ፍጹም በሆነ መታመን ወደ ጌታ ልንቀርብ እንችላለን። ትእዛዛቱንም ስለምንፈጽም ደስ የሚያሰኘውንም ስለምናደርግ ከእርሱ የለመነውን ሁሉ እናገኛለን። የእግዚአብሔር ትእዛዛትም በልጁ በኢየሱስ ክርስቶስ ስም ማመንና እንደ ታዘዝነው እርስ በእርሳችን መፋቀር ነው። የእግዚአብሔርን ትዕዛዝ የሚፈጽሙ ከእግዚአብሔር ጋር ይኖራሉ፣ እግዚአብሔርም በእነርሱ ውስጥ ይኖራል። እግዚአብሔር በእኛ ውስጥ መኖሩንም በሰጠን በመንፈስ ቅዱስ እናውቃለን። የሐዋርያው ዮሐንስ የመጀመሪያው መልእክት ምዕራፍ አራት የተወደዳችሁ ወዳጆች ሆይ፣ መንፈስን ሁሉ አትመኑ። ብዙዎች ሐሰተኞች መምህራን በዓለም አካባቢ ስለተነሱ ከእግዚአብሔር መሆን አለመሆናቸውን ለማረጋገጥ መንፈስን ሁሉ መርምሩ። የእግዚአብሔር ልጅ ኢየሱስ ክርስቶስ ሥጋ ለብሶ ወደዚች ምድር መምጣቱን የሚያምን መንፈስ ከእግዚአብሔር የተገኘ ለመሆኑ እርግጠኞች መሆን ትችላላችሁ። ነገር ግን ኢየሱስ ሥጋ ለብሶ መምጣቱን የማያምን መንፈስ እርሱ ከእግዚአብሔር አይደለም። የዚህ አይነቱ መንፈስ ይመጣል ሲባል የሰማችሁት የሐሰተኛው ክርስቶስ መንፈስ መሆኑን እወቁ። ይህ መንፈስ ዛሬም እንኳን በዓለም ላይ ይገኛል። የተወደዳችሁ ልጆቼ ሆይ እናንተ የእግዚአብሔር ምርጦች ናችሁ፤ በመሆናችሁም ሐሰተኞችን መምህራን አሸንፋችኋል። ለማሸነፍ የበቃችሁትም በእናንተ አድሮ የሚኖረው መንፈስ ቅዱስ በዚህች ክፉ ዓለም ካለው ከማንኛውም የክፋት ኃይል ይልቅ የሚበረታ በመሆኑ ነው። እነርሱ ግን ዓለማውያን ስለሆኑ የሚያስቡትም የሚናገሩትም ስለዚች ዓለም ነገር ብቻ ነው። ይህ በመሆኑም በዓለም ሰዎች ዘንድ ተደማጭነት አላቸው። እኛስ እኛማ የእግዚአብሔር ልጆች ነን። እግዚአብሔርን የሚያውቁ ይሰሙናል። የእግዚአብሔር ወገኖች ያልሆኑ ደግሞ አይሰሙንም። በዚህም የእውነትን መንፈስ ከሐሰት መንፈስ ለይተን ለማወቅ እንችላለን። ወዳጆቼ ሆይ ፍቅር ከእግዚአብሔር የሚገኝ ስለሆነ እርስ በርሳችን እንዋደድ። የሚወድ በእርግጥ እርሱ የእግዚአብሔር ልጅ ነው፣ እግዚአብሔርንም ያውቃል። ወንድሙን የማይወድ እግዚአብሔርን አያውቀውም። እግዚአብሔር ፍቅር ነውና በልጁ ሞት እኛ የዘላለምን ሕይወት እንድናገኝ እግዚአብሔር አንድ ልጁን ወደ ዝች ዓለም በመላክ የቱን ያህል የሚያፈቅረን መሆኑን ገልጾልናል። እኛ ስለወደድነው ሳይሆን እርሱ ስለወደደንና ኃጢአታችንን እንዲያስወግድልን ልጁን ስለላከልን የእውነተኛ ፍቅርን ምንነት በተግባር አሳይቶናል። ወዳጆቼ ሆይ እግዚአብሔር እኛን ይህን ያህል ካፈቀረን፣ እኛም እርስ በርሳችን መዋደድ ይገባናል። እግዚአብሔርን ከቶ ያየው የለም። እርስ በርሳችን ከተፋቀርን ግን የእግዚአብሔር ማደሪያዎች እንሆናለን። ፍቅሩን በውስጣችን እያደገ እየላቀ ይሄዳል። እርሱ በእኛ እኛም በእርሱ የምንኖር ለመሆናችን ማረጋገጫ ይሆነን ዘንድ መንፈስ ቅዱስ በልባችን ውስጥ እንዲያድር አድርጓል። እንዲሁም አብ የዓለም መድኃኒት አድርጎ ልጁን እንደላከው በዓይናችን ያየን ስለሆነ ይህንኑ እንመሰክራለን። ኢየሱስ የእግዚአብሔር ልጅ መሆኑን አምኖ የሚመሰክር ሁሉ እግዚአብሔር በእርሱ እርሱም በእግዚአብሔር ይኖራል። እርሱ እንደሚያፈቅረን የተናገረውን ቃል አምነን ስለተቀበልንና ፍቅሩን ስለቀመስን እግዚአብሔር የሚወደን የቱን ያህል መሆኑን ተረድተናል። እግዚአብሔር ፍቅር ነው። በፍቅርም የሚኖር ሁሉ በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። በዚህ ዓለም ከክርስቶስ ጋር ጸንተን ይኖረን ከሆነ ፍቅራችን እያደገና እየላቀ ስለሚሄድ በዚያች በፍርድ ቀን ያለ አንዳች ፍርሃትና ጭንቀት በፊቱ ለመቅረብ ድፍረት ይኖረናል። ከልብ የሚወደንን ሰው እንደማነፈራው ሁሉ እግዚአብሔርም የሚወደን ፍጹም በሆነ ፍቅር በመሆኑ እንደሚቀጣን በማሰብ ብቻ አንፈራውም። እግዚአብሔር ይቀጣኛል በሚል ስጋት የሚፈራው ሰው እግዚአብሔር ፍጹም በሆነ ፍቅር እንደሚወደው ገና ያላረጋገጠ መሆኑ ይታወቃል። እርሱ አስቀድሞ ስለወደደን እኛም መውደድን ከእርሱ ተማርን። እግዚአብሔርን እወደዋለሁ እያለ ወንድሙን የሚጠላ ሐሰተኛ ነው። በአይነ ስጋ የሚያየውን ወንድሙን ያልወደደ ያላየውን እግዚአብሔርን እንዴት ሊወደው ይችላል? እግዚአብሔር ያዘዘን ትዕዛዝ ይህ ነው። እግዚአብሔርን የሚወድ ወንድሙን ደግሞ ይውደድ። የሐዋርያው ዮሐንስ የመጀመሪያው መልእክት ምዕራፍ አምስት። ኢየሱስ ክርስቶስ እርሱ ሲጠበቅ የነበረው መሲህ መሆኑን የሚያምን ሁሉ እርሱ የእግዚአብሔር ልጅ ነው። አባትን የሚወድ ሁሉ ከእርሱ የተወለደውን ልጁንም ይወደዋል። የእግዚአብሔርን ልጆች የምንወዳቸው መሆኑ የሚታወቀው እግዚአብሔርን ስንወድና ትእዛዛቱንም ስንፈጽም ነው። እግዚአብሔርን መውደድ ማለትም ትእዛዛቱን መፈጸም ነው። ትእዛዛቱም እንደ ከባድ ሸክም የሚቆጠሩ አይደሉም። የእግዚአብሔር ልጅ የሆነ ሁሉ በክርስቶስ ኃይል ኃጢያትንና ዓለማዊ ፍቃድን በማሸነፍ የእግዚአብሔርን ትእዛዝ ይፈጽማል። ዓለምንም ማሸነፊያ መሳሪያችን እምነት ነው። ዓለምን ማሸነፍ የሚችለውም ኢየሱስ የእግዚአብሔር ልጅ መሆኑን የሚያምን ሰው ብቻ ነው። ኢየሱስ የእግዚአብሔር ልጅ መሆኑን እናውቃለን። እግዚአብሔር ራሱ ይህንን በቃሉ አረጋግጦልናል። መጀመሪያ በተጠመቀበት ጊዜ ከሰማይ የተሰማው ድምፅ የእግዚአብሔር ልጅ መሆኑን አብስሯል። ቀጥሎም ከሕማማቱ በፊት ይኸው እውነት በድጋሜ ከላይ በተሰማ ድምፅ ተረጋግጧል። በመጨረሻም የእውነት ምንጭ የሆነው መንፈስ ቅዱስ ለኢየሱስ የእግዚአብሔር ልጅ መሆን የዘወትር ምስክር ነው። ስለዚህ ያሉን ምስክሮች ሶስት መሆናቸው ነው። እነዚህም በልቦናችን ውስጥ የሚኖረው የመንፈስ ቅዱስ የምስክርነት ቃል ክርስቶስ በተጠመቀበት ጊዜ ከላይ ከሰማይ የተሰማው ድምፅ እንዲሁም ከህማማቱ በፊት የተሰማው ድምፅ ናቸው። ሦስቱ ምስክሮች የሚያረጋግጡልን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ነው። ሰዎች የሚሰጡትን የምስክርነት ቃል አምነን የምንቀበል ከሆነ የአምላክ ምስክርነት ነው እና እግዚአብሔር ስለልጁ ልጁ የተናገረው ቃል በበለጠ አምነን መቀበል ይኖርብናል። በእግዚአብሔር ልጅ የሚያምን ሁሉ የሚሰማው የምስክርነት ቃል እውነት መሆኑን ልቦናው ያውቀዋል። ነገር ግን እግዚአብሔርን የማያምን እርሱ ራሱ ስለ ልጁ የሰጠውን ምስክርነት ባለመቀበሉ እግዚአብሔርን ሐሰተኛ ያደርገዋል። እግዚአብሔር አብ ስለ ልጁ የተናገረው ቃል እርሱ ራሱ የዘላለምን ህይወት እንደሰጠንና ይህም ህይወት በልጁ በኢየሱስ ክርስቶስ የሚገኝ መሆኑን የሚመሰክር ነው። ስለዚህ የእግዚአብሔር ልጅ ያለው የዘላለም ሕይወት አለው። የእግዚአብሔር ልጅ የሌለው ግን የዘላለም ሕይወት የለውም። በእግዚአብሔር ልጅ በኢየሱስ ክርስቶስ ለምታምኑ ሁሉ የዘላለም ሕይወት እንዳላችሁ እንድታውቁ ይህንን ጽፌላችኋለሁ። በእግዚአብሔር ላይ ያለን መታመን ይህ ነው። ከእርሱ ፈቃድ ውጪ ያልሆነ ማናቸውም ነገር ብንለምነው እርሱ ይሰማናል። የምንነግረውን እንደሚሰማን ካወቅን የለመናውን ሁሉ እንዳገኘን እናውቃለን። ማንም ሰው ወንድሙ ለሞት የማያደርሰውን ኃጢአት ሲሰራ ካየው እግዚአብሔር ይቅር እንዲለው ይጸልይለት፤ ኃጢአቱ ለሞት የማያደርሰው ከሆነ እግዚአብሔርም ይቅር ይለዋል። በሌላ በኩል ደግሞ ለሞት የሚያደርሰውን ኃጢአት ለሰራ ሰው መጸለዩ ዋጋ የለውም። ማናቸውም ክፉ ስራ ሁሉ ኃጢአት ነው። እኔ የምናገረው ግን ሰውን ለዘላለም ሞት ስለሚያበቃ ኃጢያት ነው። የእግዚአብሔር ልጅ የሆነ ኃጢያትን እንደ ልማድ አድርጎ አይሰራም። ምክንያቱም የእግዚአብሔር ልጅ ኢየሱስ ክርስቶስ ስለሚጠብቀው ሰይጣን እጁን ሊያሳርፍበት አይችልም። እኛ የእግዚአብሔር ልጆች ነን፣ የቀረው ዓለም ግን ከሰይጣን ኃይል ስር መሆኑን እናውቃለን። የእግዚአብሔር ልጅ ኢየሱስ ክርስቶስ ወደዚህ ምድር መምጣቱንና እውነተኛውን አምላክ እንድናውቅ የሚረዳንን ማስተዋል ሊሰጠን መሆኑን እናውቃለን። በልጁ በኢየሱስ ክርስቶስ ጸንተን የምንኖር ከሆነ በእግዚአብሔር ጸንተን እንኖራለን ማለት ነው። እውነተኛው አምላክና የዘላለም ሕይወት እርሱ ነው። የተወደዳችሁ ልጆቼ ሆይ ከማንኛውም ጣዖት አምልኮ ራቁ። የእናንተው ዮሐንስ።